አንዳንድ ከኛ ጋር አብሮ የማይኖር ነገር ከኛ ጋር አብሮ የማይቆይ ነገር ከእግዚአብሔር ያርቀናል። ገባችሁ? የምድር ደስታ የብዙ ቀን አይቆይም። አንዳንድ ሰውን ወይም ሰው ሳይሆን እግዚአብሔር አዝኖ የምትሰሩ ነገር ላይ በጣም ነው የምር ነው የምላችሁት። የምር አንተኛ ምን እንጃ፣ ምን ያን እንዴት አድርጌ ላስረዳችሁ የምታደርጉት እና የምትሄዱት መንገድ መልካም ይሆን ይችላል። ነገር ግን በእናንተ ፍቅር በእናንተ መውደድ ብዙ ሰዎች ተጎድተዋል። ታውቃላችሁ እሱን። ሰላም ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ አንድ ነገር ልነጋል አንድ ነገር ላውራ እና ትላንትና ማታ የሰሩት ቪዲዮ ላይ አታሽከባጥሪ ብላችኋል እና አላሽከባጥሪ ለምን ለምን አሽከባጥሪ ምክንያቱም አው ሄሚ ማለት ይሄ ሰውዬ ለሄሚ አይገባም ለማለት ለስራ እንደሆነ አውቃለሁኝ ሄሚ ደግሞ እንደዚህነት የማይሆን የማይሆን ስራ እንደማታደርግም አውቃለሁኝ ስለሄሚ ሳያውቀልቼ አይደለም ገባችሁ አይደል እና አታሽ ከባጠሪ አስላላችሁ ነው እንደዚህ ያልኩ ያሉት ማለት ነው። ገባችሁ ግን እሰውዬ ለጓደኝነት ሚሆን ለምንም ሚሆን አይገባትም ባይለህ ይሄም ማለት ነው። አስረግጬ ነው ምን አግራችሁ ማለት ነው። ገባችሁ አሽቃባጭ ነው። አንደኛ ለሰው ልጅ ክብር የለም። ዋና ሁለተኛ ደረጃ ላይ ደግሞ ሰውን ይሳደባል። ለሰው ልጅ ክብር የለም። ሰውን ክብር የለም። ቲክቶክ ላይ እያየነ ሰውን ምሳድበ ሙሉጭ ለጣሪ ሰውን ምሳድበ እንደዚህ አይነት ታልካሻ ሰዎች እኮ ለስራ ራሱ አይገባውም። ገባችሁ እና ትላንትና ትላንትና ትዛላት ካሜራ ሄሚ ነገር ተዋት። ሄሚ የሄዳችሁ ለምን እንደሄዳች እናውቃለን። ከብሩክ እሱን እንዲያነሳ ነው የሄዳችሁ። እስ ኦኬ። እና ዳኔ ማለት ሱሲ እንዴት ዝ ነው ያለው ባሏ? ምክንያቱም ሄሚ ዳኔ ጋር እንዶ ያላ ካሜራ ሄዳለች ብሎ ከብሩክ እንድትጣላ ብሩክ እና እንጃ ከብሩክ እንዲለዩ ነው የሚፈልጉት፣ ሁለቱም ማለት ነው። ማለት ዳኔ እና ሱሲ አልተጣሉም። ቤተሰቦች የምድር ነው ሙላችሁት። ይሄን እንድታስቡ የሚፈልጉ ነገር ቢኖር ዳኔ እና ሱሲ አልተጣሉም። ትላንትና እና ሁለቱም አውቆ ነው እንደዚያ ነገር ያደረጉት። እንዴት እንዴት ሊሆን ቻለ? እሺ ሰሞኑ የሄደችበት ባሏ ጋ ካሜራ ደቅና ዳኔ ቢላ ቤቷን ከፍታ ገባች። ገባችኋ አይደል እና አላውቅም ሄሚዬ እኔ አሁን እሺ ምን ልበል? ቤተሰቦች እኔ አሻታሽ ባጤ ሶፋ ላይ ናቸ እኮ ሶፋ ላይ ናቸ ያለችው ሲጀመር፣ ሶፋ እሷ ሶፋ ላይ ቁጭ ማለት ሰው አውቃለሁ እኮ ሶ ምንም ስለ ሄሚ ምንድን ነው ልትነግሩኝ ነው እንዴ? ነው ሆ ጌታዬ፣ ተው እንጂ። ነገር ግን ማለት ነው ይሄ መልክት እኔ የሚያስተላልፈው ሄሚ ነው።

አረ፣ አላቅም ምን ጌታና፣ አላቅም ምን እንዴ፣ እንዴ። ግን አንደኛ ነገር ውሸት እየሰራችሁ በውሸት አትምሉ፣ ማርያምን አትበሉ፣ እግዚአብሔርን አትበሉ። እሺ፣ ምናልባት ዛሬ የምታደርጉት እና የምታገኙት ገንዘቦች ደስተኛ ላረጋችሁ ይችላል። ነገር ግን በእውነት ነው የምላችሁት እግዚአብሔርን ቅር የሚያሰኘው ነገር ባታደርጉ ጥሩ ነው። አንድ አይ፣ ሁለተኛ ደረጃ ላይ ደግሞ እናንተ ፍቅር ውስጥ እናንተን አስቦ የለ ስለ እናንተ እያሰባ ቀን በቀን ስንት ምስኪኖች እያለ ለነሱ አታስቡም። ቢዲ እንቲን እንትዮን እናቃለን ድራማ ነው። ግን ታው እናንተን እያከበራ ስለ እናንተ ፍቅር ቀን በቀን የሚያወሩት ልጆችን ለምንድን ነው አታስቡም? ጌታን ብሩክ እና ሄሚ እያለ ቀን በቀን ስለ እናንተ የሚያወሩ ሰዎች ይሄን ለምንድን ነው ማሰባቃታችሁ? ጌታ ለምን ስለ እነሱ ትንሽ ትንሽ አታዝኑም? አንደኛ ነገር የምታደርጉ ነገር ድራማ እንዲሆነ ድራማ እየሆነ ያወቀ ማርያምን ትላላችሁ። ማርያምን ማለትም እስቲ ተው እስቲ፣ እግዚአብሔርን ማለት እንዶ በጣም ከባድ ነገር ነው እንዴ! ምናልባት ዛሬ የምናገኘው ገንዘቦች ዛሬ የምንሄደው መንገዶች ጥሩ ሊሆን ይችላል። የምር ነው። ለነገ የማይሆን ነገር አታደርጉ። ዛሬ ሰዋልን ብላችሁ ደስተኛ ልትሆኑ ይችላሉ። የወላችሁ ምን ይላል መጽሐፍ ሲናገር ከፍ ከፍ በራሱ መንገድ ከፍ ከፍ የሚሉትን እኔ ዝቅ ዝቅ አረጋለሁ፣ በራሱ ደግሞ ዝቅ እኔ ፊት ዝቅ ዝቅ ያሉትን እኔ ከፍ ከፍ አረጋለሁ ይላል። ልናገር ብዬ ነው። አንተኛ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። አንደኛ እግዚአብሔርን ፍሩ፣ በምታደርጉት ነገራች ሁሉ ማለት ነው። ገባችሁ ሁልሽም ኦዴንሲም ብትሆኑ አንዳንድ የሚታወሩ ነገር ላይ የሚታደርጉ ድርጊቶች ላይ ሁሉ ማለት ነው። እና ሄይሚን ብሩክን የሚታደርጉት ነገሮች ላይ እስቲ አስቡ፣ ጌታን እስቲ ለኦዴንሳችሁ አስቡ። እኛ ስንት ሰው ነው የሚወደው? እንደዛ ስንጠላ ለስንት ሰው ነው ማም፣ ለስንት ሰው ነው በጣም ትገርሙኛ ያላችሁ ጌታ ቤተሰብ እንደዚህ ስላችሁ አታሽ ከባትሪ እንደዛ አትባይ። ስራ እየሰሩ ነው እኮ ስራ ይስሩ። ምን ችግር አለ? ስራ ማስራት ጥሩ ነገር ነው። አትስሩ ብዬ አላልኩ። ምን ሶ ስለዚህ ለስራ ይራሱ። ግን ይሄ ነገር ብሩክ ሳያውቅ እና ባለፈው የተጀመረው ፕራንክ ላይ እየተቀጠለ ያላችሁ ከሆነ በጣም ትገርሙኛላችሁና አንደኛ ነገር ደግሞ ትላንትና ብዙ ቦታ ላይ ኮሜንቶች ላይ አይቼ ያለው ብሩ ከዚህ በኋላ ተስፋ ቁረጥ፣ ከዚህ በኋላ ሄሚጋ እንዳትሆኒ፣ ብሩ ከዚህ በኋላ ተስፋ ቆርጧል፣ ሄሚጋ ሆን የሚትሉ ማለት ነው፣ የተደረኮ ተጣሞች ማለት ነው። አረባ አንቴናሽ የሚታቂው ተስፋ ቆርጠዋል ታይንጂ ብሩ ከዚህ በኋላ ተስፋ ቁረጥ፣ ሄሚጋ ሊሆን አይችልም እያላችሁ እየዞራችሁ እያየሁ ነኝ። ገባችሁ? እሱን እናያለን። እናንተ አይደለም ይሄን ልትሉ የምትችሉ ተጋባቾች አይደል? እንደምንሆን እና እንደማንሆን አታውቁም። እናንተ ሰው ልጅ ደግሞ የሚኖረው እግዚአብሔር ያሰበው ብቻ ነው፣ እኛ ስላልን አይደለም ማለቃ። በቃ እንድታውቁ እንፈልጋለን ተጋባቾች አይደል? እና እ ሄሚና ብሩኬ እና የምትሰሩ ስራዎች በጣም የሚያስጠላ ስራ ነው ያላችሁት። ጌታን ድራማ እንደሆነ እናውቃለን። ስራ እንደሆነ እናውቃለን። እስቲ ስንት ምስኪኖች እያለቀሰ ነው በእናንተ ፍቅር። እንደዚህ አይነት ፍቅር እኮ ስንቶች ናችሁ የሰው ዘንድ ፍቅር ያላገኙት። ስንቶች ናችሁ የሰው ማለት አንደኛ ነገር ኪብር ነው እኮ ለእናንተ የራሱ ሰው ፊት ፍቅርን ማገኛት

የወደዳችሁ ሰው የወደ ሰው ልጥልም ይችላል። ገባችሁ። ሰው ልጅ ነው ሲገለባሽን እና የወደደንን ሰው የወደደንን ሰው ልንጥልም ይችላለን። ገባችሁ። እየወደደን ልንኖር አንችልም። ምክንያቱም የሰው ልጅ ባሪያ ምንም ቢሆንም እግዚአብሔር ግን ሁሌም ይወደናል። ገባችሁ። ሁሌም ነው የሚወደንኛ ልጆች ስለሆነ እኔ እንጃ። ብዙ የምናጠፈው ነገሮች አለ። በዛ ላይም እግዚአብሔር ግን ይወደናል። ምክንያቱም እንደዚህ አይነት ፍቅር ያያገኝ ማለት ያላገኙት ስንት ናቸው? ብዙ ናቸው እኮ ገባችሁ። ግን እንጃ ያ ፍቅር እየተጠቀማቸው አይደለም። እናንተ ሰውን እየጎዳችሁ ነው ያላችሁ። ቴሜና ብሩኬን፣ ጌታን ኦዲንስ ላይ በጣም በጣም በጣም እንጃ አላቅም። ኦዲንሳችሁ እያከበራችሁ አይደለም ጌታን እንደ እናንተ ሜዳ የወደደ ሰው ማን አለ? እናንተ ናችሁ። እኛ ምን ወደው ምን አከብሮ ቦታ የሰጠነው እንደ እናንተ ነው ከባጭው አይደል? እ ግን አዎ እያልኩ ነው እና እ ምን አልኩ መሰላችሁ ሰው ልጅ ይወደናል፣ ግን እግዚአብሔር ግን እኛ እስከ ዘላለም በምንም በሁሉም ነገር በጥፋት ምንም ምንም ብናረግም እግዚአብሔር ይወደናል። ሰው ልጅ እንደ እግዚአብሔር አይደለም ይጠላል የወደደ ሰው ሊጠላ ይችላል ገባችሁ አይደል የወደደ ሰው ይወደድ ይኖራል ክፉም ይያረግ ምናልባት ዛሬ ነገር ይቅርታል ሶስተኛ ከደገም ካንተ ምሪቆ አለጋ ከደገም ካንተ ይርቃል እንጂ ማለት የለም እግዚአብሔር ግን ሁሉ ጊዜ እየኖር ነ እና ብዙ ነገር ግን እንጃ ሰው ልጅ ግን እንደዛ አይደለም። አንተ ይወዳል ግን ያንተ ማንነት ሁሉም ነገርም ማለት ሰው አነጋገር ስለተመቸ ሁሉም ነገር ግን ያ ማንነት ከቀየር ሰውን ተቀይሮ ገባ ይሄ ውሸት ነው። በፍጹም ካንተ ጋር ሊኖር አይችልም። ምክንያቱም ማንነትህና የዋህነትህ አይቶ ነው አንተ ጋር ወዶ የመጣው። አንተ ደግሞ ያ ማንነት ደግሞ ከቀየርክ ያ ሰው ደግሞ ካንተ ጋ አብሮ የሚኖረው ጉዳይ ምንም የለም እኮ ድሮ ማንነት ከሌለ ድሮ ፍቅር ከሌለ ሰው ልጅ ሲገለባበጥ ስለሆነ አይችልም። ገባችሁ? ልብ ይቀየራል። በቃ እንደዛ ነው እና እግዚአብሔር ለእናንተ የሰጠው ፍቅራችሁ በደንብ ተጠቀሙባት። ለሰው ልጅ እንዲወዳ አድርገዋል። እናንተ በዚህ ልጅነት ላይ በዚህ እድሜ ላይ እግዚአብሔር እናንተ ወዶ እንንጃ ሰው እንዲወዳ አድርገዋል። ገባችሁ አይደል? ያፍቅር ያ ፍቅር እናንተ እየተጠቀማችሁ አይደለም። እያደረጋችሁ ያለው ድርጊቶች ሁሉ በጣም የሚያስጠላው የሚያስጠላው ማንገድ እየሄዳችሁ ነው ያላችሁት። ጌታን እውነቴ ነው የምላችሁት። ምናልባት እንንጃ አንቺ የምታወው ነገር ተሳስተሻል ያለ ምን አገባሽ እዚህ ነገር? እግዚአብሔር ለምን ታስቀባል? ልትሄዱ ትችላላችሁ። እግዚአብሔር ያልገባ ነገር ምን አለ? ሁሉ ነገር ላይ እግዚአብሔር እጅ ይኖራል። አልገባችሁ አይደል? እኔ እንጃ ማላውቅም። ቤተሰቦች በጣም ነው የገረመኝ። ለምን እንደሱ ለምን ይሄ ምን ነበሩ? ከሰው ልጅ አይረዱም። ግን ድሮ እንደዚህ ሰዎች አይደላችሁም ግን አሁን እየሄዳችሁ ያላችሁት አሁን እየሰራችሁ ያላችሁት ድርጊቶች አሁን እያረጋችሁ ያላችሁ ድራማ ሁሉ በጣም ነው ያስጠላል። እግዚአብሔርን በጣም ማለት ነው ገባችሁ። ግን ተው ሰው ላይ እንደዚህ አይነት ስራ ባታደርጉ ጥሩ ነው ብዬ አስባለሁ። ቤተሰቦች ጌታን እንደዚህ ነ ነገር ይህን እንጃ እስቲ እንደ ኦዲንሳቸው አስቡ። ሳምንት ሙሉ እስከ አስራ አምስት ቀን እንዲሆኑ አሁን ስለ እናንተ እያለቀሰ ሐኪም ቤት እያገባ ያሉ ሰዎች ለምንድነው የማትረዱት? አንዳንዶች እንኳን ሜዳ ላይ ወጥቶ እየና ይናገራል ምናምን ስሜቱን ምናምን ማለት ነው። እንደዛ ሳይናገሩ ቪዲዮ የተለቀቀ ቁጥር ገብቶ የሚያዩት ስንቶች ናቸው? ስንቶች ናቸው? እሺ አስቢው እስቲ አረበ ኢየሱስም እንደዚህ ነጫ እንደዛ ትጨክናላ ነው ቢያልና ሲብምኛ ኦዴንስ ላይ ማለት ነው ትገርሙናላችሁ። በዚያ በጣም ነው የምትገርሙኝ እና ቤተሰቦች እንደዚህ ስላችሁ ግራ እንዳይገባችሁ እሺ። ግራ አይገባ ግራ አትግቡሽ ለምን እንደዚህ አልሹ የምትሉት ከሆነ አዎ በቃ ብዬ ያለው ሄሚ ደግሞ የሄዳችሁበት መንገድ ምን ለምን እንደሆነ ያውቅ ያለው። ስለ ሄሚ ባት አስረዱኝ ምናምንም አላልኩም። ከተመቻቸው ኮመን ጻፉልኝ፣ እና ስለ ሄሚ አቃሉኝ። ሄሚ እንደዚህ አይነት የማይሆን ቦታ እንደማትገኝ ነገር ግን አሁን እየተጀመሩት ስራ የማይገባ ሰውጋ ነው ገባቸው። የማይሆን ሰውጋ ጋ ተልካሻ ሰውን ነው አያካብር እንደ ሰው ልጅ ክብር ሌለ ሰው ጋ ነው። በቃ እንደዛ ነው ነገሩ። ስለዚህ ነው እንጂ ሌላ ነገር አስቤ አይደለም። ኦኬ፣ ቤተሰቦች እና ድምፄ በጣም ትንሽ እንንጃ ታፍኗል እና ጉፋን ይዞኝ ነው ይቅርታ። ለውዳሪካቸው ሲሙ ማለት ድምጽ በጣም የሚጨምራችሁ ድምጽ ሲሙ ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ዋሉ፣ ወዳችኋለሁ። ቤተሰቦች ሰብስክራይብ አርጉኝ እና ይሁን ቢዶ የምን እንደ ላይክ እያደረጋችሁ አደደምን አላቅም። ብቻ ላይክ አርጉኝ፣ ሼር አርጉኝ እና ሰብስክራይብ አርጉኝ እላችኋለሁ። በጣም ነው የምወዳችሁ። ባይ፣ ደህና ዋሉ።